ምንድን ነው ቆይ ተረጋጋ እንጂ ይህን ነበር ማየት ስትፈልግህ የነበረው ባይንሽ ነው አረ ማየት የምትፈልግህ የነበረው ፈልጌህ ነበር የት ነው እንዳትነካኝ ብያለሁ በቃ አናግረዋለሁ አልኩህ

እየተፋቀርኒ ይ መጀመሪያ ምን ድጋሚ አልጋ ላይ መያዝ ነው። ግድ የለም። ልብ ይችላል ችላለው ይሁን ቢያመኝ። ሰላም ሰላም! ውድ ቤተሰብ እንዴት እንዴት አላችሁልኝ? እኔ ያለውላችሁ ፈጣሪ የተመሰገነ ይሁን። አይን ጠፍቻ አለው። የጠፋውበት ምክንያት ደግሞ ያው ወቀሳ በዛ። ቤተሰብ አንዳንዴ ሳታቁት መልካ ባሰባችሁበት ነገር ወቀሳ ሲበዛባችሁ ትንሽ ሞራላችሁም የመሰበር እንትን ይኖረዋልና ባልመጣ ምናምን ደስ ይለኝ ነበረ ማለት። ዛሬ ትልቅ ነገር ይዤ ነው የመጣሁት። በጣም ትልቅ ነገር ይዤ ነው የመጣሁት። ምክንያት ስላለኝም ነው የመጣሁት። ምክንያቱም እስከ ዛሬ ውሸታም ነህ ሰው ለማጣላት ነው የምትሮጠው ቅናተኛ ነህ ምናምን ነበር የምትሉኝ ያ እንዳልሆንኩኝ የምር ለዛ ሰው አስቤ ዋጋ እየከፈልኩ እንደሆነ እንድትረዱኝልኝም ጭምር ነው የመጣሁት አይ ኖ ይገባኛል ሊመስል ይችላል ለእናንተ ነው ግን እኔ እንደዛ አስቤ አይደለም እስከ ዛሬ ሳደርጋቸው የነበሩ ነገሮችን በቃ በአይኔ ያየሁት ነገር ስለሆነ አእምሮ ውስጥ የሚመላለስብኝ ጥያቄ እሱ ነው በቃ ይህንን ነገር ማውጣት አለብኝ፣ እውነታው ማሳየት አለብኝ ብዬ ነው። እስከዛሬ ስለፋይ ነበረው አውቃለሁ። እናንተ በቃ በጽጌና በዳጊ ትቀናለህ፣ ቅናተኛ ነህ፣ እነሱን ለማጣላት ነው እንደዚህ፣ ተንኮለኛ ነህ ምናምናም ትሉኛላችሁ። እንደዛ አስቤ አይደለም። ያየሁት ነገር ስላለ እሷ እንዳትሸወር በሚል ነበር እስከዛሬ እንደዛ ስለፋይ ነበር። ኢቨን እናንተ እንኳን እየሰደባችሁኝ ቅናተኛ ነህ ጽጌን ስለምትወዳት፣ ስለምታፈቅራት ነው እሱ ጋር እንዳትሆን የምትፈልገው፣ ቀናተኛ፣ ለማጣላት ነው እንደዛ ነበር የምትሉን። እረዳችኋለሁ። እኔም በራሴ የራሴ እውነት ስላለኝ ያየሁት ነገር እውነት ስለሆነ እየዋሻት እንደሆነ ለማሳየት ነው ስጥር የነበረው አልተሳካም፣ ግን ደግሞ ተስፋ አልቆርጥም። ምክንያቱም የሚፈልገውን ነገር የሚወደውን ነገር የራሴ የሆነ ነገር ከአደጋም ከውሸትም ከብዙ ነገር መጠበቅ ኃላፊነት ስላለብኝ ማለት ነው። እኔ የኔ ነው ብዬ እስካሰብኩ ነገር ያን ነገር ከአደጋ የመጠበቅ ግዴታ አለብኝ ብዬ ስለማስብ ማለት ነው። ዛሬ ደስ ብሎኛልም፣ ምክንያቱም ደስ ያለኝ ደግሞ የራሴን እውነት የማጋለጥበት ቀን ነው። ገብቷችኋል? ራሴ ነጻ ማውጣበት ቀን ስለሆነ ማለት ነው። እስከዛሬ እንደ ውሸታም፣ ሰውን እንደሚያጣላ እንደ ቅናተኛ ነበር ስታዩኝ የነበረው እሱን ነገር እናንተንም እውነታውን ላሳያችሁ አጋጣሚዎች እንዲህ ናቸው ማለት እውነት ይደበቃል ለጊዜው ነው ግን ተደብቆ አይቀርም፣ መውጣቱ አይቀርም የሆነ ቀን። በውሸት ልሸፍኑት ምናምን ይሞከራል ግን አይቻልም። እና ዛሬ አጋጣሚ እጅ ላይ የወደቀልኝ እውነት አለ። እሱን እውነት ለእናንተም በደንብ አሳያችኋለሁ። ብቻ እናንተ ትግስት ኑሯችሁ ጠብቁኝ። ያው ቸኩ ያለው ያየሁት ነገር ተበትኖ ከዛ ነገር ከዛ ቦታ ሳይሄዱ ማሳየት ለእናንተ ማሳየት ለጽጌ ማሳየት በጣም ፈልግ ያለው ቸኩያለው፣ ደስ ብሎኛል። አዎ፣ ምክንያቱም አስቡት፣ እስከ ዛሬ እንደ ውሸታም ስትታዩ ቆይታችሁ አሁን እውነታችሁ የሚወጣበት ቀን የእናንተ ማንነት የእናንተ ለሰው አስባችሁ መሆኑን የእናንተን ፍቅር ለማሳየት ፈጣሪ እግዚአብሔር ለሁሉም ጊዜ አለው ማለት። ሁሌ እየተበደላችሁ ሁሌ ውሸታም እየተባላችሁ እንዳት ኑሮ ያደርጋቸዋል። እጃችሁ ላይ ይጥለዋል ያንን ነገርና አይኖ ይገባኛል። ከናንተ አንጻር ብዙ ጊዜ ሳደርጋቸው የነበሩ ነገሮች የቅናት ሊመስላችሁ ይችላል። እኔ ግን ያንገበግበኛል። ገብቷችዋል። ልጅቷ ሞኝ ነች፣ ምንም አታውቅም። ያታለለች ነው አልኳት፣ አልሰማችኝም። ገና ሲመጣ ጀምሮ ከሌላ ሰው ጋር ሪሌሽንሽፕ እንዳለው ማለት አሁን እኮ ጓደኛሞች ብቻ ሊሆኑ ይችላሉ ግን የሆነ ቀን እቺ ልጅ ከሚያሳያት ነገር አንጻር ሜቢ ሲንከባከባት ታይታ ወር የሆነ ነገር ሲያደርግላት ታይታ ፍቅር ቢይዛት ከዛ በኋላ ልጅ ሌላ ፍቅረኛ አለው ልትጎዳ ነው። ገብቷቸዋል። ያ ነገር ከመደረጉ በፊት ነው ማስቆም እየፈለግኩትኝ ይህን ነገር ዙሩ ዙሩ ፈጣሪ እጄ ላይ ጥሎታል። እስከ መቼም እየዋሸ ሊኖር አይችልም። በአይኔ በብረቱ አይቻቸው እከታተላችሁ ነበር ታውቃላችሁ። በደንብ እከታተላለሁ። ከዚህ በኋላ እውነቱን እስካላወቅኩ ድረስ አልፈታውም ብያችሁ ነበር ዳጊን አው አልፈታውትም። እስካሁኗ ድረስ እየተከታተልኩት ነበረ። ምክንያቱም ጽጌ ስትጎዳ ማየት አልፈልግም። እንደምንም ያዙት ግን እሷ ስትጎዳ ማየት አልፈልግም። እሷን ማዳ ከነገሮች የመጠበቅ ኃላፊነት አለብኝ እንደጓደኛም እንደምንም ነገር እሷ ሞኝ ነች። በቃ ያላትን እኔ እንደዚህ ቸኩዬ ሳወራ ምናምናምን ምናምን ምን ለጸብ ተገፋፊ ሆኜ ወር ደግሞ ሰውን ለማሰደብ ሰውን እንደውሸታም ለማሳየት እንደባለጌ ለማሳየት ሳይሆን ውስጥ ያለው ነገር ነው የሚያናደኝ። ሰውን በቃ ረጋ ባለ መልኩ ማውራት ይችላለሁኝ። ከዚህ በፊት የምታቁኝ ነኝ። እንደዚህ ለጸብ መገፋፋ ሰው አይደለም። ግን በምወደው ነገር በምፈልገው ነገር ያን ነገር ሊጎዱብኝ ሊነጥቁኝ ካሰቡ ሁሉም ሰው ስሜታዊ የሚሆንበት ነው። በምትወዱት ነገር ሲመጣባችሁ ያለውን ስሜት ታቁታላችሁ እናንተ። የትኛውም ሰው ሊያደርገው የሚችል ሰው ነው። በቃ ነገር ነው ነገሩና፣ ብቻ ደስ ብሎኛል። እውነት አይል ይወጣ ነው ዛሬ ማለት የበደላችሁ ሰው የሆነ ቀን እጃጁ ላይ እንደሚወድቅ ግልጽ ነው። በቃ ፈልገውትም ሰውን ፈልጎት የሚሆን ሳይፈልገው ዞሮ ዞሮ በድሉኛል ብዬ ነው ማሰበው። ምክንያቱም እንደ ውሸታም ሰውን እንደሚያጣላ እንደምቀኛ፣ እንደ ቅናተኛ ሲያሳየኝ ስለነበረ፣ ይሄ ነገር ዛሬ እውነት ወጥቶልኝ ትክክለኛ የኔ ማንነት ከዚህ በኋላ ታዩታላችሁ። ከዛሬ ቀን በኋላ ላልከታተለው ሁሉ ይችላለሁ፣ አልከታተለውም። ምክንያቱም የዛሬውን እውነት አይታ ጽጌ ካመነች ታምናለች ቅድም ይሄን ቪዲዮ ከመያዘ በፊት ነው የደወልኩላት ለጽጌ፣ ትመጣለች። ሶ ይሄንን እውነት ከኔ ጋር አብራ ታያለች ማለት ነው። አሁን ያ አይቼዋለሁ፣ በቪዲዮ ማሳየቱ ትርጉም የለውም። በአይኗ ማየት አይደለም የምትፈልገው? እስከ ዛሬ እኔ ዳጊን በአይኔ እስካላየሁት ድረስ አልጠረጥረውም፣ አንተ ቪዲዮ ቀርጸ ስለመጣ ምናምን ስት ስትለይ ነበር። አረ ዛሬ በአይኗ ማሳያታለሁ እና ዛሬ ለሷ ብዬ ይሄን ሁሉ ስሰደብ ለሷ ብዬ እንደዚህ ሰውን እየተከታተልኩ እየተንከራተትኩ ሰፈር ለሰፈር እየሄድኩ የነበረው ለእሷ እንደሆነ እንዲገባ ትፈልጋለሁ። እሱ ነገር እንዲገባት ደግሞ በአካል መጣ ማየት አለባት። ከዛ በኋላ የራሷን ውሳኔ ትወስናለች። እኔ ገፋፍቼ እሱ ባለጌ ነው ምናምን ብዬ ማጣላት አልፈልግም፣ ግን እንዳትጎዳ ስለምፈልግ በአይኗ አይታ እውነታውን እንድትደርስበት ትፈልጋለሁ። ነገሮችን አይታ በራሷ ስትፈታ፣ እውነታውን ስትደርስበት ያኔ የራሷን ውሳኔ ትወሰናለች። እኔ የምገፋፋትበት ምክንያትም የለም። ጠርቻታለሁ፣ በዚህ ቦታ ድረስ ጠርቻታለሁ። እጄ ላይ ሲጥለው ደስ ብሎኛል። እሷም ነፃ የምትወጣበት ቀን ነው። እኔም ደግሞ ውሸታም ከሚባለው ስም አቃጣሪ፣ ቅናተኛ ከሚለው ስም መጽዳት እፈልጋለሁ። እሱን እውነት አይን አሳይቼ ለምን ሲያንገበግበኝ እንደነበረ እየዋሻት እንደሆነ የገባኝ ቀን ነው ይሄ ነገር የጀመረኝ። የመጀመሪያ ቀን ሲመጣ ጀምሮ ልክ እንዳለው ገብቶኛል። ነገሮች ለዛ ነው፣ በቃ ስበሰጫጭ የነበረው ሊያታልላት እንደሆነ ስለገባኝ በቃ እሱ እሱ ነገር ነው ሲያናድደኝ የነበረው እንጂ እኔ ተረጋግቼ ማውራት እናንተ የምትወዱትን ጸባይ ማሳየት ከብዶኝ አይደለም። ለዛ ነው እንጂ ተረጋግቼ እያወራው ማሳመን አልፈልግም ውስጥ ያለው ስሜታዊ ስለመሆን ነው። በእናንተም ዘንድ እንደዛ አይነት ስም የሰጣችሁኝና ዛሬ ትረዱኛ አላችሁ ብዬ አስባለሁ ስሜንም ትመልስልኝ ያላችሁ ብዬ አስባለሁ። ለምን ሲያንጨረጨረኝ እንደነበረ ሲያናደኝ እንደነበረ ይገባችኋል ብዬ አስባለሁ። ብቻ ፅጌ ቆይታለች። ያው ትላንት ስለተደባበርን በቃ ግዴታ ዛሬ ማየት ያለብሽ ቀን ነው፣ ህይወትሽን የምትቀይርበት ቀን ነው፣ የህይወትሽን ትልቁን ውሳኔ የምትወስኝበት ቀን ነው ብዬ ነው ጠሯት። የኃያ ነገር ያመጣታል ብዬ አስባለሁ። ታቋለች ቦታውን የከተርፋት ቦታ በምልክት ስለጠራት መጣለች። ታቋለች ስትመጣ፣ እንግዲህ አይ ነው ሊጎዳት ይችላል። ውስጧ ብዙ ነገር አስቦ ሊሆን ይችላል። አላቅም ግን ቢያንስ ሪል በከባዱ ውስጥ ዲፕ ድረስ ገብታ ከምትጎዳ ከአሁኑ ብታቆም ይሻላል። ልብቧ ሊሰበር ይችላል። በኋላ አፍቅራው ከምትጎዳ አሁን በሰሱ ብትጎዳ ይሻላል። ተክዳ ማየቷ አሪፍ ነው። የቆየች ነው ያው ቆይቻለሁ፣ ከጠራዋት ከእናንተ በፊት እንዳላስጠብቃችሁ በሚል ግን እየመጣች አይደለም፣ እየተወዛገበች ሊሆን ይችላል። እሽ፣ ትንሽ እንጠብቃት። ለማንኛውም እና እውነቴ እስኪወጣ ግን በጣም ቸኩ እያለሁ። እሽ፣ እንጠብቃት ለማንኛው፣ መንገደኛ ነው

ሁኔት አሁን ማወቅ የምፈልገው ካንቺ የሆነ እውነት ስታይ አንቺን ነገር አንቺን የሚጎዳሽ ነገር ሆኖ ስታይ ምን ያክል ነው ልብሽን ለመቋቋም ያን ነገር ለመቋቋም ያለሽ እንትን፣ እንዴት ነው ሰው ያናደኛል ብዬም አላስብም፣ ግን ምንም ችግር የለውም። ከሆነ መቋቋም ማለት የምታምኚው ነገር ተከድተሽ ስታይ አሁን እኔ እኔ አሁን ተከድቻለሁ ብዬ ልንገርሽ እና በኔ ቦታ ብትሆኚ

ምንድነው? እሺ ያጓጓ ነገር ምንድነው? ወይስ የኔን አሁን ዛሬ ለምን እንደምን ማለት ደስ ብሎኛል። ምን ስላገኘ አንቺን ሊያስከፋሽ ይችላል፣ ግን ደግሞ ዝም ብለሽ ለአመታት ወይ ለወራቶች ከምትጎጂ ካሁን ለትንሽ ደቂቃዎች፣ ለሰዓታት፣ ለቀናት ብትጎጂ ይሻላል ስላሰብኩ ነው። ትልቅ ውሳኔ ነው የወሰንኩት። አላገኘሽም ብዬሽ ነበር ከትላንት በኋላ። አረ አዎ፣ ጨርሰናል። ከእኔ ነው ጨርሰናል። አስፈላጊ ነገር ነው ስትለኝ ነው እኔም ተጣድፌ የመጣሁ እና አንተ አትመጪም ብዬ ትንሽ ደብሮ ነበር አልመጣም እኮ ብዬሽ ነበር። ግን በቃ ስታ አንተን ስትለኝ ነው የመጣሁት እና አንተን ለአንተ ደስታ የሆነው ለኔ ማህዘን የሆነው ምክንያት ምን ታገኝቶ ነው እንጃ ግራ ገብተኛ። እስከማየው ለማንኛውም ወጥቻለሁ። ተሰየፈልኩ ማሳየት ተረጋግተሽ አሁን በዚህ ስሜት ሲሄደች ደግሞ ሌላ ነገር እንዳይፈጠር። አይ ሌላ ነገር እንዲፈጠር አይደለ እውነት የሆነ አለ እሱ እውነታ አፍርጥ ርጬ ራሴንም ነፃ ማውጣት ፈልጋለሁ፣ አንቺንም ነፃ ማውጣት ፈልጋለሁ። እሺ፣ ችግር የለም ምን ይችግር፣ የለም ነገር ማለት ነው ሳሳይሽ ወደ እኔ ትመለሻለሽ ምናም ብዬ እንዳልሆነ እወቂ። አሁንም ቢሆን ላንቺ እንደማስብልሽ እንድታይ፣ እስከዛሬ ሳረጋቸው የነበራቸው ነገሮች፣ ስህተቶች ላንቺ ስህተት መስሎ የሚታዩ ነገሮች ለኔ ግን እውነታ ናቸው። እነዛ ነገሮች እንዲወጡ ስለምፈልግ ነው የጠራሽ። እሺ በቃ ላንቺ እንደማስብልሽ እንድታይ ይዋሽዎሽ እንዳልነበረ ላንቺ አስቤ ነበር እንደነበረ ያን ሁሉ ነገር ሳደርግ የነበረው ላንቺ አስቤ እንደሆነ እንድትረጂኝ እፈልጋለሁ በመጀመሪያ። እሺ ችግር የለም አሁን ማሳይሽ ነገር ሐሳብሽን ያስቀየርሻል አያስቀየርሽም፣ ያ እሱ የአንቺ ውሳኔ ነው። አንቺ ልብ ውስጥ ገብቼ እንደዚህ አርጊ እንደዚህ አርጊ ምን ልብሽ ምክንያት የለም። እሺ ችግር የለም። እያስጨነቀኝ ነው አሁን

እኔ ተዘጋችሁ ነው የመጣሁት አይደለ? እህ? ተዘጋችኋል ችግር የለም። እርግጠኛ ነሽ? ለምታየው ነገር በሙሉ ለመቋቋም እርግጠኛ ነው። ዝግጁ ነሽ አይደለ አንቺ። በቃ ስታስጨንቀኝ አሁን የምታሳይ የፈለገው አሳይኝ። እንዴ? ዝግጁ ነሽ ዝግጁ ነሽ እያልኩ እንኳን መንከራ ይወላሁ ምንድን ነው? የምታሳይኝ ከሆነ አሳየኝ ወይ ልሂድ? ዝም ብለህ የማይረባ ነገር አይተህ ከጠራኸኝ ግን ልሂድ። የማይረባ ነገር አይደለም። ማይረባ ነገር ነው እርግጠኛ ነህ እርግጠኛ ነህ የለፋውበት ቀን እውነታው የሚወጣበት ጊዜ ስለሆነ እርግጠኛ ሆኜ ነው የጠራሁት ለማንኛውም አሁን ዝግጁ ነሽ እርግጠኛ ነሽ እኔ ደግሞ አሁን እኔ ስናድድ ወይ ቤተሰብ ካሜራ ይዘህ እውነቱን እንዳያውቅ እፈልጋለሁ የማየውን ስም ተሰጠኛል ፅጌ በአንቺ ምክንያት የማየውን ስም ነው የተሰጠኝ የምር ስድብ ነው እኔ ይሁን ችግር የለውም እነሱ የተረዱበት መንገድ ነው ብዬ ስላሰብኩኝ አንደርስታንድ አድርጊያቸው እንጂ ስድብ ነው። በአንቺ ምክንያት የተሰጠኝ ስም ቀለብ ለእንትኔ ሳወራ እንደምቸኩል በጣም ቅናተኛ እንደሆንኩ፣ ሰውን ማጣላ ቀና ሰው ማጣላ ትልቅ ነገር ነው። ይዘውሽ ለመጥፎ ነገር ነው አይደል? ግን እንደዛ አይነት ስም ነው የተሰጠኝ። ለምን ላንቺ በማሰብ ነገሮችን ስሜታዊ ስለማወራ እንደዛ አይነት ስም ነው የተሰጠኝ። ዛሬ እሱ ስም እንዲጠራልኝ ስለምፈልግ ነው። ካሜራ ምጂ እርግጠኛ ነሽ ወይ? ነዋ። አዎ እርግጠኛ ነኝ። ግን እሺ ነው። በዓይንሽ ነው ወይ ስታይ የነበረው? አሁን አመሸኝ እ ለአንቺ ብዬ ስለፋ እንደነበረ ገባሽ አይደል? ገባሽ ወይ ፀጌ? አሁን ሄደሽ ምንም ነገር እንዳትፈጥሪ። እኔ ጀስት እውነታውን እንድታቂ ስለፈለኩ ነው። ምናምን ስትባል የነበረው ለዚህ ነበር። ምን ነበር ሲልሽ የነበረው እ ምን ነበር ሲልሽ የነበረው? የለችም ሄዳለች ሲልሽ አልነበር? በቃ አውሪ እኮ ተወኝ፣ ወይ በቃ ሌላ እውነት ማየት በቃ። ከዛም የሚልሽን እንሰማለን አሁን ሌላ ቦታ ነኝ ማለት የት ሆነ? አይ ፈልጌ ነበር በቃ እንዳገኝ ፈለኩኝ። እሺ ሌላ ውሸት ማየት ፈለግሽ ነው? ምንም እንደዚህ መሆን አይጠበቅብሽም ጽጌ። ልጁ ነው እኮ ውሸት አማራል። ልጁ ነው አርብ

አብሪኮ በጣም እየታገስኩ ነው። እግዚአብሔር አትታገሰኝ፣ እኔ ነኝ እየታገስኩ። የማይሆን ስም ስታሰጠኝ እንደዚህ ቅቤ የተለሰ የተቀለሰለስክ የማይሆን ስም ስታሰጠኝ ለኔ ነበር። አረ እኔ ነኝ ቅናተኛው፣ እኔ ነኝ ውሸተኛው። ውሸታሙ ማን እንደሆነ ግን

ጊዜ ልጀምርልሽ ላስረዳሽ። ስም ነው ምኑን ነው የምታስረዳት? እንደዚህ የተቀለሰለስክ ነው። ጉርል አደረጋት የነበረው እኔ ባልደርስህ፣ በእኔ እ በውሸትህ ልትቀጥል ነበረ። ስማኝ ነው

እኔ ነኝ ባንተ መተማመን እኔ ዳጊ እንደዛ አይነርግ ምን እሺ አልጋ ላይ መያዝ ነው ብዬ ነው

እሺ የሚል ልቡና የለኝም። ፍቅርህን አረሳምን ምለህኛ የምልህኛ እየተፋቀረኝ የፍቅር ራብተኛ ኩርፊያው ተከባብዶ ከረምረም ማለና ሲጋት ልቤን እና ደው ኩራቱም ቀረና መው ወነጃ ጀሉንት ተን ተን ታረቅ በርትተን ለኛ ችግን ለኛ ጉዳይ ማን ይኖራል ከኛው በላይ እየተፋቀ ረን የፍቅር ራፍተኛ ኩርፊያው ተከባብዶ ከረምረም ማለና

ኩርፊያው ተከባብዶ ከረምረማለና ስጋት ልቤን እና ደው ኩራቱም ቀረና መወነጃጀሉን ትተኔ ተይን